ከፈተና ምዘና ጋር በጣም ከፍተኛ ችግር ነበር። ፈተናዎች ይሰረቃሉ፣ መኮራረጃ አለ። ስለዚህ በትክክለኛ የሚችለውና የማይችለውን እንኳን መለየት የማይችል የትምህርት ስርዓት ያልቻለውን በደንብ የምንደግፍበት እንደው አውቀን የምንደግፍበት እንኳን እድል ያልነበረበት ነበር እና የካሪኩለሙ እንትን ችግር ነበረው ካሪኩለሙ እንደገና በአዲስ መልክ እንትን ማድረግ የአቅርቦት ችግር ነበር። ከመጽሐፍት ጋር በተያያዘ ሶ እነኚህን ሁሉ ይሄ እንግዲህ ከፍተኛ ትምህርት ላይ ያለውን እንኳን ሳነካ ማለት ነው። ሶ ከዚህ አንጻር የተጀመረው ሪፎርም በዚህም አመት በተጠናክሮ ቀጥሏል። በትምህርት ለትውልድ የመጀመሪያው ዓመት እንትን ስናደርግ ወደ 275 ቢሊዮን ብር የሚሆን ነበር። ህብረተሰቡ አሰባስቦ ትምህርት ቤቶች የሰራው ያደሰው። በዚህ በሁለተኛው አመት የበለጠ ተጠናክሮ ወደ 54 ቢሊዮን ብር ያክል የሚደርስ በአይነት በጉልበት እና በገንዘብ የተዋጣበትና በጣም ብዙ ትምህርት ቤቶች የተሰሩበት በጣም 1250 በላይ በዚህ ዘጠኝ ወር እንኳን 1250 በላይ ቅድማ አንደኛ ትምህርት ቤቶች ወደ 390 ምናምን የሚደርሱ አንደኛ ደረጃ እና መካከለኛ ደረጃ እንደዚሁ ወደ 200 አካባቢ ሁለተኛ ደረጃ ትምህርት ቤቶች ተሰርቷል። በጥገና በኩል ወደ 22000 የሚደርሱ ትምህርት ቤቶች ተጠግነዋል። ቅድመ አንደኛ በአጠቃላይ ባለፉት ለውጡ ከተጀመረ በ5 አመት ውስጥ ከ35000 በላይ ቅድመ አንደኛ ትምህርት ቤቶች ተሰርተዋል።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 አጭበርብሬ ኮርጄ አልፋለሁ የሚባል ነገር የለም። ተማሪዎች ላይብረሪ መግባት ጀምረዋል። አስተማሪዎች ቅዳሜ እያስገቡ ተማሪዎችን ማስጠናት ጀምረዋል እና በአመለካከት ደረጃ ራሱ ትምህርትን ለመቀበል ያለውን ኢንቫይሮመንት፣ ፈርታይል የሆነ ኢንቫይሮመንት እንዲፈጠር ሆኗል። ከዚህ ባሻገር በከፍተኛ ትምህርት ዘርፍ በጣም ብዙ ለውጦች እየተካሄዱ ነው። ከፍተኛ ትምህርት ትምህርት ቤቶቻችን፣ ዩኒቨርሲቲዎቻችን ትምህርት፣ እውቀት የሚገኝባቸው እውነት የሚፈለግባቸው ቦታዎች እንዲሆኑ፣ ይሄ ከታች ካለው ውድቀት ጋር ተጨምሮ በአጠቃላይ የትምህርት ጥራቱን ክፉኛ ጎድቶት የነበረው የዩኒቨርሲቲ ትምህርትን በሙሉ አሁን በአዲስ መልክ እንግዲህ ፈተና እያለፉ በራሳቸው ጥረት የሚገቡ ተማሪዎች ሲመጡ አጠቃላይ የትምህርት እንትኑ ትንሽ እየተቀየረ ነው ሞር እውቀት የሚፈልጉ እንደ በፊቱ ዝም ብሎ ዲግሪ ለማግኘት ብቻ የሚገቡ ሳይሆኑ መማር የሚፈልጉ ተማሪዎች እየገቡባቸው ነው። እነኝህ ትምህርት ቤቶች ውስጥ ካሪኩለምን እንደዚሁ እንደ በፊቱ ሁሉን አንዳንድ ዩኒቨርሲቲዎች ሁሉን ነገር ማስተማር አለባቸው ሳይሆን ዲፍረንሽት አድርገን በእርሻ በተወሰነ እንትን ሁሉም እንደ አካባቢው ጸጋ፣ ሞር ኮንሰንትሬት ያደረገ ትምህርት የሚሰጥበትን መንገድ ይሄ ዩኒቨርሲቲ ዲፍረንሽሽን ያል ነው በስራ ላይ የዋለን ኢቬንቹዋሊ ዩኒቨርሲቲዎች እንዲሆኑ የምንፈልገው ከምንም አይነት የመንግስትም የምንም ተጽዕኖ ወጥተው ነጻ ተቋማት እንዲሆኑ ነው። እዚህ ነው፣ ይሄ የኦቶኖመስ የሆነ ወይም ራስ ገዝ የሆኑ ዩኒቨርሲቲዎች በሚል አዲስ አበባ ዩኒቨርሲቲ በዚህ ዓመት ይጨርሳል። በሚቀጥለው ዓመት ወደ ሌላ ወደ አስር ዩኒቨርሲቲዎች ወደዛ መስመር እናስገባለን ብለን እየተንቀሳቀስን ነው ሶ የትምህርት ሴክተሩ መሰረታዊ በሆነ መልኩ እየተቀየረ ነው። ትምህርት እንደ ሌላው ነገር አይደለም። በአጭር ጊዜ ውጤቱን የምታየው አይደለም። ቀስ እያለ በትውልድ የሚሰራ ነው። እንደዛም ሆኖ ግን በማህበረሰብ ደረጃ እንደ ህብረተሰብ የኢትዮጵያውያን ለልጆቻቸው ትምህርት ያላቸውን ስሜት ክፉኛ ያየንበት ነው። ወላጆች ልጆችን መጠየቅ ጀምረዋል። ምን እየተማሩ እንደሆነ። ከፊታችን ብዙ ዋና ዋና ስራዎች አሉ። እንደምታወቁ የ12ኛ ክፍል ፈተና አሁን ከአንድ ወር ከአንድ ወር ተኩል በኋላ ይመጣል። ይሄ አራተኛው ነው። ለመጀመሪያ ጊዜ አራት ክፍሎች በዚህ በአዲሱ የፈተና አሰጣጥ እንትን የሚሉበት ነው። ይሄንንም እንደከዚህ በፊቱ አድካሚ በሆነ ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፈው አመት ወደ 29ሺህ ተማሪ ነበረ ኦንላይን ፈተና የሰጠነው ዘንድሮ 150ሺህ ተማሪ ኦንላይን ለመስጠት እየተዘጋጀን ነው በ እንዳልኩት በመምህራን ስልጠና ዘንድሮ ወደ 84000 መምህራንን አስገብተን ሰለጥናለን። ለክረምቱ ዩኒቨርሲቲዎች ያው ከዚህ በፊት በጀመርነው መልኩ የኤግዚት ኤግዛም እንትን ማድረግ ይጀምራሉ። ለሚቀጥለው አመት ዝግጅት ከመናረግባቸው ነገሮች አንዱ ዘንድሮ ሀገር ውስጥ የ የኮምፒውተር መገጣጠሚያ። ፋብሪካ ለማቋቋም ከኤአይኤች ጋር በጋራ እየሰራን ነው። ከመስከረም ጀምሮ መምረት ይጀምራል። ሶ ኢትዮጵያ ዲጂታሊ ወደፊትም በዲጂታል ቴክኖሎጂ ወደፊት መሄድ የሚያስችላት ስራ ነው በዛም ዙሪያ እየሰራን ያለ ነው። ሶ ብዙ እጃችን ላይ ያሉ ስራዎች አሉ። በዚህ ሶስት ወራት መጨረስ ያለብን አንዱ ኢኒሼቲቮች አሉን። አንድ ሁለት አዳዲስ ኢኒሼቲቮች አሉን። አንደኛው በሚቀጥለው ሳምንት ከትምህርት ቢሮዎች ጋር